ሰላም ሰላም ቤተሰብ እንዴናችሁ? ሰላም ናችሁ? አላችሁ ጠፍቻለሁ አይደል? የኔ ውድ ቤተሰቦች ፈንዱሻ ፋሚሊዎች፣ እንደውም የኔ ውድ ቤተሰቦች፣ የምወዳችሁ፣ የምሳሳላችሁ፣ የምትናፍቁኝ ማለት ነው። ውድድር ማደርጋችሁ እንዴናችሁ? ያው እኔ የጠፋሁት በሰላም ነው፣ ባይዘወይ ማለት ነው እና እኔ እና ፍቅርዬ ጠፍተናል። ፍቅርዬም ደግሞ የጠፋችሁ በሰላም ነው፣ እኔም የጠፋሁት በሰላም ነው። ምንም የተፈጠረ ነገር የለው ማለት ነው። አንዳንዶች እንግዲህ እኔና ፍቅርዬ ስለጠፋን በቃ በልልታ ከበሮ የመታችኋላችሁ ማለት ነው። እኔን ግን አስረግጬ የምነግራችሁ እኔንም ሆነ ፍቅርዬን የሚያጠፋንም የሚያኖረንም አንድ ፈጣሪ ብቻ እንጂ የሰው ልጅ አይደለም። በተለይ ደግሞ በጎቹ ምንም በቃ አቅሜ የላችሁም አቅሜ ፈጣሪ ብቻ ነው። ማጥፋት አትችሉም ማለት ነው። በተለይ ደግሞ እኔን እኔ ስለጠፋሁ ሁላችሁም ሰላም ብያለሁ፣ የኔ ቤተሰቦች ማለት የምወዳችሁ። እኔ ስለጠፋሁ በቃ እንደውም በዛው ጥፊ በዛው ቅሬ አላችሁ አላችሁ። በጣም አዝናለሁ። እውነት እኔ የጠፋሁት ዝም ብዬ ነው። በቃ አላደለን። የጠፋሁበትን ምክንያት ስነግራችሁ ደግሞ ውሸት በዛ። ደግሞ እኔ ውሸት ማሯሯጥ አስጠላኝ። ገባችሁ አይደል? አሁን እየተሰራ ያለ ሁሉም ሁሉም ውሸት ነው። ሁሉም ውሸት ስለሆነ እሱን አንጠልጥሌ እንደዚህ ተፈጠረ እንደዚህ ከሄደ እንደዚህ ምናምን በቃ ፍቅር የምጠፋች ስለዚህ ቢያንስ እሷ ብትመጣ እሷን ቪዲዮ ይዤ እውነተኛውን ነገር አለ አይደለ? እሷ እውነት ስለምትሰራ እውነተኛውን ነገር ይዤ እሰራለሁ። ማለት ያው እሷ ውሸት አሰራም ድራማ አሰራም ማለት አይደለም። ድራማም ይሰራሉ፣ ግን ቢያንስ የነሱ የተካበረ አይደለም ማለት ነው። ገባችሁ አይደለ? አስተማሪ ነው። ፍቅር የምትሰራው ድራማ ሲጀመር እና ውሸት ስላስጠላኝ እንጂ እኔ ስራ ቦታ ማለት ነው። ዘና ፈታ ሞልቀቀቅ የፈለኩት በቃ እንደዛ እያልኩኝ ነው። ይታያቸዋል አይደል? ሁልጊዜ ቪዲዮ የምሰራበት እዚህ ቦታ ነው ማለት ነው እና ክላሴ ማለት ነው እና፣ እንደዛ ነው ደብሮኝ በቃ ውሸት ማራዘም ምናምን ነገር ስላስጠላኝ ነው። ፍቅርዬ ደግሞ የኔ ውድ ማለት ነው በቃ የራሷ የምታስተካክለው እንደውም ፈተና እንደዛ ነገር ምናምን ሲሉ ብለውኛልበል ልበል በኮሜንት ያው እኔ እንትን አላገኘኋትም ማለት ነው እና በሰላም ነው የጠፋችሁ እሷ ማለት ነው ገባችሁ አይደለም? በሰላም ነው የጠፋችሁ ብለውኛል ማለት ነው። ምንም አልሆነችም። በሰላም ነው የጠፋችሁ በቃ ትመጣለች ሰሞኑን። እኔም ዛሬ መጣሁ። አልጠፋም ካሁን በኋላ አልጠፋም። አይ ፕሮሚስ ያው ፕሮሚስ ቃል ነው አደለ? በቃ ቃል ገባው ማለት ነው እና ሲቀጥል ሲቀጣጥል እንግዲህ ፍቅርዬ ማለት የምትማር የተማረች በቃ ለወደፊት ደግሞ ትልቅ ደረጃ የምትደርስ ተምራ ጥሩ ደረጃ ላይ የምትደርስ ጥሩ ስራ የምትይዝ በተማረችበት አንዳንድ ያው መማር የማይችሉ ማለት ክላስ ሲቆጥሩ ቁጥር ብቻ ማለት ነው አንደኛ ክፍል፣ ሁለተኛው ክፍል፣ ሶስተኛ ክፍል እያሉ የኖሩ ዝም ብለው እየዋሉ ጠዋት ሄደው ትምህርት ቤት ይውላሉ፣ ማታ ይገባል። እንደዛ ያደረጉ አረገዝን ብለው ደግሞ ዝም ብለው በውሸት ባላቸውን ደግሞ እዚህ ጋር እንደዚህ ያለ እንደበደበን ወሰድን ቤተሰብ ጋር ሄድን ምናምን እያሉ በውሸት ብር የምትለቅም ሴት አደለችም ፍቅርዬ። ፍቅርዬ ማለት የምትማር የተማረች በተማረችበት ደረጃ ደግሞ ትልቅ ደረጃ የምትደርስ ገባሽ አደለ? ተምራ ትልቅ ደረጃ ላይ የምትደርስ የተማረች ምሁር በቃ እንደዚያ ነች ገባሽው አይደለ በተማረችበት ደግሞ ጥሩ ስራ የምትይዝ ጥሩ ስራ መያዝ የምትችል በተማረችበት ስራ የምትይዝ በቃ ያኔ ኩሩ ሴት ገባች አይደለ በቃ ምን ልበላችሁ እንደዚያ ናት እንጂ የወረደ ስራ እየሰራች ብር የምትለቅም አይደለችም ብትጠፋ ለአንድ ሰሞን ነው ምንም ማለት አይደለም ይቱ በመተዳደሪያው አይደለም ማለት ነው ምክንያቱም የተማረ ሰው ብዙ ነገሮችን መስራት ይችላል ያባቹ አይደለ የተማረ ነው። ምሁር ደደብ ደግሞ እያለቀሰ ይመጣል ጊዜ ማለት ነው። እና እንደዛ ነው እላችኋለሁ። ፍቅር እየጠፋችሁ በሰላም ነው የምትረግሙ ማላችሁ ማለት ነው። እኔ ስለጠፋው ደስ ብሏችሁ። አበጋዝም ደግሞ ወደ አበጋዝም እመጣለሁ። ምን አለች ሃዩቲ? በነገራችሁ ላይ ሀዩቲዬ ሙተሻል። ዘመድ ቀባሪ ዘመድ አተሽ ነው እንጂ ማለት ነው። ምን አለች መሰላችሁ? አረ በዛው እንደጠፋሽ አላህ ያስቀርሽ። ገና ከዱንያ ዓለም ልትጠፊ ትችላለሽ እንዴ ከዚች ዓለም እኮ ሁላችን ምን የምንጠፋው ይሄ ኮሜንት ማለት ነው። ሀዩትዬ ከዚች ዱኒያ ጠፊነች ሲጀምረው ማለት ነው አዱኒያ ጠፊነች። እኔም መጠፋለሁ፣ አንቺም ትጠፊያለሽ። ሁሉ በቃ የዓለም ህዝብ በሙሉ ይጠፋል ቀኑ ሲደርስ ማለት ና እኔም ብቻ አይደለሁም ማለት ነው። ግን በጣም በእኔ ትቀኛለሽ፣ በጣም ትናደጃለሽ፣ በጣም ትቃጠያለሽ፣ በጣም በቃ የበታችነት ስሜት ይታይሻል አለብሽ እኔ ደግሞ የቤታችን ስሜት የለኝ ኩሩ በቃል አደለም እንደዛ ነኝ እኔ ሰርቼ የማደር ሴት ነኝ ማለት ነው እና እንደዛ ነገር ነኝ አንቺ ግን በእኔ በጣም ትቀኛለሽ በጣም ትናደጃለሽ በጣም ትበሳጫለሽ ምግብ አትበይም አሉ ሰሳማ ማለት ነው ሀያዩትዬ ማለት ነው ደግሞ አላህ እንደዚህ ያርግሽ ያልሻችሁ ወራዳ ማለት ነው እና በእኔ ምክንያት እንቅልፍ አተኝም ምግብ አትበይም ዩቱብ ላይ ነው የምትዩ እኔ ከገባሁ ደግሞ የኔ ቪዲዮ ስታዳምጭ ነው የምትዩ ማለት ነው እና ምንም ማድረግ አልችልም ነብስ ይማር ብለናል ማለት ነው እና ፍቅርዬ ደግሞ ትመጣለች ማለት ነው የእኔ ኩሩ ሴት ማለት ነው ፍቅርዬ የምትማር የተማረች ጀግና ሴት ለወደፊት በተማረችበት ስራ የምትይዝ ብዙ ነገሮች መስራት የምትችል ኩሩ ሴት ቀብራራ ሴት በቃ ምን ልባላችሁ ማለት ነው ሞዴል ሸንቃጣ ቆንጆ መለሎ በቃ ምን ልባላችሁ ምን ልባላችሁ ብዙ ስም አላት ባይዘ ወይ የጽንጌ ረዳ ማለት ነው ስለምወዳት እና እንደዛ ነገር ነች ፍቅርዬ እዚህ ጋር መታ ሆዷን እንትን ጨምራ ውሸት አረገዝኩ እያለች ወይም ባሏን እያመጣች አታስደበድብም። ከአንድ ወንድ ከአንድ ወንድ አትለጣጠፍም። ዘመድ ያላዱላትን ዘመዶች እያለች ባዳ ጋር እየሄደች እንትን አትልም ማለት ነው። ያው አለ አደለ? ለቪዲዮ ነው። አይ ነው እናቃለን። ቢሆንም ግን ራሷን እያዋረደች ቪዲዮ የምትሰራ ሴት አደለችም ማለት ነው። ፍቅር የኩሩ ሴት ነች። ገባች አደለ? አሁንም እየተማረች ነው። ቀጣይም ደግሞ በቃ ወደፊት ወደፊት በአይምሯ በዚህ በተማረችበት ነው ስራ የምትይዘው ማለት ነው። እንደዛ ነገር ነው እላችኋለሁ ቤተሰቦችዬ። እኔና ፍቅሬ የጠፋ ነው በሰላም ነው ለማለፍ ፈልጌ ነው። አበጋዝ ደግሞ ምንድን ነው ያለው? ትላንት ወደ ሩታ ቤት በደመቁ ቤት ያየሁት ማለት ነው ፎቶሾፕ ነው፣ ፎቶ ፎቶሾፕ ነው። የማ ያንተና የነፂ እውነትህን ነው። ለማን ነው ለእኛ ወይስ ለበጎቹ? በጎቹ በጎችዬ አሁን ደግሞ ማለት ነው እስኪ ምኑ ነው የነጽህ ፎቶ እና የአበጋስ ፎቶ ፎቶሾፕ የሚመስለው ማለት ነው ምኑ ነው የሚመስለው? እና ቢሆንም ይሄ በፊት አብረ የተነሳ ነው። ቢሆንም ግን ራስህ አመተህ ዩቱብ ከፍተህ ሰተህ እንደዚህ እንስራ ብለህ ሚስትህን እያዋረድክ ራስህን እያዋረድክ መተህ ቪዲዮ ከሰራህ በኋላ በቃ ማንነታችሁ መቼም የረከሳችሁ ናችሁ። ካረከሳችሁ በኋላ እንደገና መተህ ፎቶሾፕ ነው ምናምን ነው ሆነ፣ ትክክል ነው። እኛ እንደ እኛ እንዳንተ በጎች ማይ ምን መስልሃለን እንዴ? እንደዚህ ነይ ብለህ ኢትዮፕ ከፍተህ ሰተህ እንደዚህ ተጃጅለሽ ስሪ እንስራ ብለህ ካደረክ በኋላ አሁን መተህ ውሸት ነው ውሸት፣ ጭራሽ ውሸት ነው። ማፈሪያ ለማን ነው እንደዛ የምትለው? አሁን እኮ እኔ ልንገራችሁ ማለት ነው የአበጋዝና የሩታ ቪዲዮ 200000 ቪው ለማየት እንደዚህ በጎቹ እያንከባለሉ እየወሰዱ በቲክቶክ ማለት ነው እያንከባለሉ እየወሰዱ ይወሰዱ የግድ የግድ የግድ ገፍተው 200 ቪው ላይ 200 ሺ ቪው ላይ ሊቀመጥ ይችላል ማለት ነው ገፍተው ገፋፍተው ማለት ነው። ከዛ አሁን እየወረዳቸው ነው። ምክንያቱም ስራቸው ስለሚያስጠላ ውሸት እንደሆነ እናቃለን። የምሰሩ ስራ ምንም አያስተምርም። ባሏን ጥላ አንዳገኝ መሄድ፣ እርጉዙን አንዳገኝ መሄድ፣ አንተም ሌላ ሴት በስቷ ላይ ማምጣት መጨመር በጣም የሚያስጠላ ስራ የወረዴ ስራ ስለምትሰሩ አሁን ሁሉም እየተዋችሁ ነው። አንዳንድ በጎች ናቸው እና እንደዚህ እያንከባለሉ በጎቹ በቲክቶክም ወሰዱ በእንትና ወሰዱ በመዳምም ስልክ አሉ በባባ ስልክ ማለት ነው እያንከባለሉ ወስደው ሁለት መቶ ኬ ላይ እንደምንም እንደምንም በስንት ወር አንድ ሺህ ሰብስክራይብ ነው የሚጨምርላችሁ እና እንደዛ የወረዳችሁ ጊዜና ፎቶሾፕ ነው እንደዚህ ውሸት ነው ወይ ከአንተ በላይ የሚዋሻ ነው በዚች ምድር ላይ ማለት ነው እና እንደዛ ነገር ነው እላቸዋለሁ። ውሸታም ቅሌታም ማለት ማፈሪያ ማለት ነው ማፈሪያዎች። እና ደግሞ እንግዲህ ብሩኬን ሀይሚ አሁን እየሰሩት ያሉት ዝምብየላ ጨብጭብ እንዲ እኔ በውሸት በጨብጨብ አስጠብጠኛል ባይዘ ወይ ማለት ነው። አሁን ነብርክና ሀይሚና ሀይሚም የሚሰሩት ውሸት ነው። ሰላም ናቸው፣ አልተጣሉም። አብረውኔ የሚኖሩት ማለት አብረው አንድ ቤት ነው የሚኖሩት። አላቅም ብቻ፣ ግን ፍቅር ናቸው። ያን ጓደኛም ሆኑ ምንም አብረው ያኔ ፀብ የሚባል ነገር የለም ማለት ነው። እኔ ወዳችኋለሁ ባይዘው ማለት ነው። እና ሁሉም ሳላ ያን የሚሰሩት ድራማ ነው። ቢሆንም ግን ያንን ውሸት ተከትዬ እኔም ደግሞ ውሸቱ እንደዚህ ነው እንደዚህ ነው እያልኩ መስራት በቃ አይ እሺ አይለኝም ማለት ነው። እውነቴን ነው የምላችሁ ማለት ነው። ይህና በጋዝ እውነታውን ነው የምናገረው። ይህ ፍቅርዬንም እውነታውን ነው የምናገረው። ግን ደግሞ እነ ማን እነ ሀይሚጋ ገብቼ እንደዚህ ውሸትን ማጋነን ምናምን በጣም የሚያስጠላው ማለት ምህም እና እናየዋለን። ውሸት ስለበዛ ነው የጠፋሁት። ውሸት በዛ አስጠላይ ማለት ነው። ስለዚህ ተውኩት በቃ እንደዛ ነው ማለት ነው። ፍቅርዬ ደግሞ ትመጣለች ሰሞኑ ማለት የኔ ጀግና የኔ ቀብራራ ማለት ነው። የኔ ጀግና ሴት የኔ ጠንካራ ትመጣለች ማለት ነው። ፍቅር የኔ እወዳቸዋለሁ ባይዘው ማለት ነው። ቤተሰቦቼ ሁላችሁን ማለት ነው። እና እኔ የጠፋሁት በሰላም ነው። በቃ አትናትበሉ ማለት በጎችዬ። በጣም አዝናለሁ። እኔ በጣም ደህና ነኝ። በጣም ደህና ነኝ። በቃ በጣም ደህና ነኝ። ስራዬን እየሰራሁኝ ዘናፈታ እያልኩኝ ጀዋሌ ጋራ ሁለት ጀዋሌን ይዤ ማለት ነው ቀብረር እያልኩኝ ስፈልግ እንደፈለግኩ ማለት ነው። ቲክቶክ ኔት ነው አለኝ በቃ የትርክፍ ያለው በቃ ማለት ነው። ቱሪናፋ ቱሪናፋ ናቸው በጎችዬ ማለት ነው። አይዞሽ፣ በቃ ነፍሲ ማር ቀበርንሽ። በቃ ዛሬ ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ።